የእናንተ ንጽህና የእናንተ ስነ ስርዓት የሚበዛባቸው የሚከብዳቸው ሰዎች አሉ። የእናንተ ደግነት የሚሰፋቸው፣ ልክ የማይሆናቸው፣ የማትመጥሟቸው ሰዎች አሉ። እማምላክን የእናንተ መልካም ነገር ወይም የእናንተ ደግ ያደረጋችሁት ትልቅ ነገር ወይም የእናንተ እናንተ ጋር ያለው ባህሪ ወይም መረጋጋት የሚደብራቸው፣ የሚከብዳቸው፣ የሚጨንቃቸው ሰዎች አሉ። የማትገቧቸው ሰዎች አሉ። ዝሜ እማትገቧቸው ሰዎች አሉ ሲባል ሰው ትዕቢት የሚመስለው ሰው አለ አለም፣ እውነታው እሱ ነው። እማትመጥኗቸው ልክ እማትሆኗቸው ሰዎች አሉ። ለማንም ዝርክርክ እማትመጥን ንጹህ የሆነች ወይም ውብ የሆነች ሴት አለች። ለማንም ስርዓት የለሽ እማይመጥን ደግ የሆነ ጀግና የሆነ ንጹህ የሆነ ወንድ አለ። ለማንም ስርዓት የለሽ እማትመጥን ወይም እማይመጥን ንጹህ የሆኑ ወርቅ የሆኑ ጓደኞች አሉ። ይኸውልህ ታሪኩ እንደዚህ ነው። አንዲት በቅርብ የማውቃት ጓደኛ አብራው ለአንድ ዓመት የቆየችው ቃል የገባችለት እጮኛ ነበራት፣ እና መጀመሪያ ሲገናኙ እሷ እውነቱን ነግረዋለች። ማለት እኔ ማግባት የምፈልገው በእምነት ተቋሚ ነው። ስለዚህ ይህንን የማትፈልግ ከሆነ መሄድ ትችላለህ ብለው ነበረ። እና መጀመሪያ አካባቢ ቁም ስቅሎን በቃ መቀመጫ መነሻ አሳጣት ማለት ነው። ሰው ተስማማ፣ በዛ ደስ አለው። ለስድስት ወርም የሚሆን ጊዜ በቃ አብረው ናቸው። እቅድ አብረው ነው የሚያቅዱት። ከስራ ሲወጡ ይገናኛሉ፣ አብረው ሻይ ቡና ይላሉ። የቀጣይ እቅዳቸው ምናምን በጋራ ያቅዳሉ ምናምን እና ደስ የሚሉ ጓደኞች ነው የሚመስሉት። አይ እኔም ደስ የሚሉ ጮኞች ነው የሚመስሉት፣ የትዳር አጋሮች ነው የሚመስሉት። እና ስጦታ ይሰጣታል፣ ያከብራታል፣ በስነ ስርዓት ነው የሚደወልላት ምናምን ልክ ከስድስት ወር በኋላ ግን ባህሪው እየተቀየረ መምጣት ጀመረ። የመጀመሪያው አብረን እንጠጣ፣ ምሽት አብረን እንውጣ፣ ምን ችግር አለው ከነጋ፣ ለምን አታድሪም፣ አታምኘኝ ወይ ምናምን ማለት ጀመረ ማለት ነው። እና እሷ ለምን እንደዝተላለ ምናምን ብላ ተቆጥተው እሻትለውን እና ወደ ቤት ስትመጣ ያኮርፋታል። ሳምንት ምናምን ሊዘጋት ይችላል። ራሱ የደውልና አንቺ እኮ በቃ ታበዣዋለሽ፣ በቃ ችግር አለብሽ፣ ትደርቂያለሽ ምናምን ይላታልና እንደዛ ብላት የጥፋተኝነት ስሜት እንዲሰማት አድርጎ ነው እንደገና ከሷ ጋር ታርቆ አንድ ላይ የሚሆነው። እና ከታሰነ ጊዜ በኋላ ኦረኔ አንድ አመት ምናምን አካባቢ የሆናቸው ነው ቅላቅለዋ የሚጋቡበትን ጊዜ ምናምን እና አንዷ ጓደኛዋ ለሷ ቅርብ የሆነች ጓደኛ ያለች ትነግራታለች ልጁ ከሌላ ሴቶች ጋር ሲጠጣ ነው የሚያመሸው። ጭራሽ ሌሊት እኩል ነው ምናምን ሌሊት ስድስት ሰዓት ምናምን ሁሉ የሚመጣው ቤት ምናምን እና ደግሞ ሲመጣ ከሴቶች ጋር ነው ቤቱ የሚመጣው። ያው እች ጓደኛ አብረው አይደለም የምትኖረው፣ ለየብቻ ነው እየኖሩ ያሉት። እንደዛ ብላ ትነግራታለች እና ለመንችላት ማክ ስጥ ለማየት ያክል ስራ ቦታውን አንዳንዴ ሄዳ ታያለች ምናምን ታያቸዋለች እና ያው ፍቅር ውስጥ ስትሆኑ ሌላኛውም ሰው ማዳመጥ ይደብራቸዋል። እና ኦኬ ብዙ አላመነቻትም ግን እሷንም ደግሞ እንትን አላለችም። ሰው የስራ ቦታ ትሄዳለች። አንዳንድ ቀን ለምን መጣሽ ምንታረቅ ያለች እዚህ ምናምን ይላታል። አንዳንድ የምሽቱን ለመከታተል ሞክረች ግን አታገኝም ብዙ ጊዜ የሚገርባችሁ። ከዛ አንድ ቀን ደወለችላት እና ሂጅና ቤተ እየው ትላታለች ከዛ ከሱ ጓደኛዋ ጋር ሆነው ቀጥታ ቤቱ ይሄዳሉና ና ምን ጥሩ ነው ከሴት ጋር አገኙት ልጁን። እና ሌላ ፍቅረኛ ይዘዋል። ሌላ ሴት ጋር ነው ያለው። እሷን ደግሞ እዚህ እያስጠበቃት ነው ያለው ማለት ነው። እና ስታገኙ ጭራሽ ተጎጂው እሱ ሆኖ አረፈ። ችግሩ እኮ ያንች ነው እኔ እንደዚህ አይነት በቃ ትደርቂያለሽ፣ በጣም ባህላዊ ነሽ፣ አታምኘኝ ምናምን ብሎ ጥፋትቱ ሙሉ በሙሉ ወደ እሱ አደረገው ማለት ነው። ጭራሹ የተጎጂው እሱ ሆነ እና ልጅቱ ተጎዳች። እውነት ለመናገር እቅዱን እቅዷን የወደፊት እቅዷን ሕልሟን ምናምን ብዙ ጊዜ ማለት ለረዥም ጊዜ የያዛችሁት ነገር ፌል ሲያደርግ የሚሰማቸው አይነት ስሜት እና አረም በዛ ላይ ያው እሱ አሁን ኦልሬዲ ቀርበዋለች ወደዋለች በፍቅር መጎዳቷ አለ ሰው በጣም ተጎዳች እና ለምን ብላ ታስባለች። እሷ ምናልባት ልክ ሊሆን ይችላል ብላ ታስባለች። ሚገርማችሁ ምናልባት ልክ የሆነው እሱ ነው ብላ ታስባለች። እሱ ያለው በባህላዊ መንገድ ታስሬ ከአንቺ ጋር መቀጠል አልችልም ነው። ለምን በእምነት ወይም በቤተ ክርስቲያን ስለምታገባው በቤተ ክርስቲያን ማግባት የምፈልገው ስላለችው፣ እኔ በባህላዊ መንገድ እንደዚህ ታስሬ በቃ ይጭንቀኛል በቃ አልችልም እንደዚህ አይነት ነገር ምናምን ያላት ነው። እውነታው ግን እንደዛ አይደለም። እውነታው እሷ ትበዛበታለች። እውነታው የእሷ ንጽህና፣ የእሷ ስነስርዓት ይከብደዋል። እውነታው አይመጥናትም። የእሷ ደግነት፣ የእሷ ስነስርዓት፣ እሷ እምነቷን ማክበሯ ለእሱ ይሰፋበታል። ልክ አይሆንም። ትበዛበታለች፣ አትመጥም። ሰዎች እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ለአንዳንድ ጓደኞች አትመጥሯቸው። የእናንተ የዋህነት የእናንተ ንጽህና የእናንተ ስነስርዓት ሞኝነት የሚመስላችሁ የሚመስላቸው ጓደኞች አሉ። ተበዙባቸው አላችሁ እና አትመጥሯቸውም። ለዛ ልክ ስለማትሆኗቸው አብሯችሁ አይሆኑም። ሊያደንቋችሁ አይችሉም። የእናንተ ትዕግስት ሞኝነት የሚመስላቸው፣ እነሱ ስማርት የሆኑ የሚመስላቸው ሰዎች አሉ። የእናንተ ስነስርዓት ኋላ ቀር ባህላዊ የሚመስላቸው ልክ። ስዳደግ ስነስርዓት የለሽ ሰው አለ። ትበዙባቸው አላችሁ እና አትመጥኗቸው። እናንተ ስለምትበዙባቸው ተከብዷቸው አላችሁ እና ተጨንቋቸው አላችሁ። ለዛ ኤክስኪዩዝ ሚ ትዕቢት ሊመስል ይችላል፣ ግን አንድ ነገር ላስታውሳችሁ የእናንተ ደግነት የእናንተ ስነስርዓት የእናንተ ንጽህና የሚከብዳቸው የሚበዛባቸው ልክ ማይሆናቸው ሰዎች አሉ እማትመጥኗቸው ሰዎች አሉ። በሁሉም ነገር ራሳችሁን ብሌም ማድረግ አለባችሁ ብዬ አላስብም። ወይም ደግሞ ራሳችን አንደርማይን ማድረግ አለባችሁ ብዬ አላስብም። የትኛውን ትክክል ብላችሁ ማሰብ ይኖርባችኋል። ስለ ሁሉም ነገር ግትር እንድትሆኑ አይደለም። እንደዛ ሳይሆን ከእናንተ ፐርሰናሊቲ ከእናንተ እምነት ጋር ወይም ከእናንተ ስነስርዓት ጋር የማይገናኝ ከሆነ ግን ገደል ሊገቡ ይችላሉ አትመጥዋችሁ እናንተ ትበዛላችሁ ቶ ስታይ ፖዘቲቭ እናንተ የራሳችሁን ሰላም የራሳችሁን ንጽህና እናጠብቁ በጣም የሚያስፈልገው ነገር ንጹህ መሆንና የሚያስፈልገው ነገር ደግሞ ይህን ያህል ካይንድ መሆን ነው አንድ የቤተ ክርስቲያናችን አባት ሰው ንጹህ መሆን ባይችል ንጹህ የሆኑትን ማድነቅ እንዴት ይሳነዋል እኛ ንጹህ ባንሆን ንጹህ የሆኑትን ትዕግስት ባይኖርም ትዕግስተኞችን እምነታችን ባንጠብቅ እምነታቸውን የሚጠብቁ ሰዎችን እንዴት ማድነክ ይሳነናል? አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እኔ ቤተልሔም ነኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሰው። በሌላ በጣም በብዙ ላይፍ ስኪሎች እንገናኛለን ፐርሰናል ዲቨሎፕመንት ወይም ደግሞ ሰልፍ ዲቨሎፕመንት ትሬኒንጎቹን እየሰጠሁ ነው፣ መከታተል ትችላላችሁ። ኦንላይን እሰጣለሁ፣ በአካልም እሰጣለሁ። ትሬኒንጎቹን ሰው እነሱን መከታተል ትችላላችሁ። አብራችሁኝ ስለነበራችሁ በጣም የማመሰግነው። ክብረት ይስጥልኝ። ሰላም ቆዩ።